ሰላም ሰላም፣ ወንድና የተከበራችሁ ውድቻና ቻናል የቤተሰቦች እንዴት ናችሁ? ችግሮቹ እንደቀጠለ ነው እና ቀን በቀን አዲስ አዲስ ጻፎች እየመጣ ነው ያለው። ብሩክን ከዛሬ ሁነቱ ነው የተናገርከው እና እሱ ሲጀመር ሄሚዮ ነው የሚፈልጉ ሄሚ ፈልጎ ግን፣ ሄሚ ዳካማ ጎን አድርጎ ሄሚን ማገኛት ነው የሚፈልጉ። ሄሚ ሲጀመር የኔ ጀግና ሴት አንቺም ደግሞ እንዳትሂጅ ጌታን እንዳታገኘ ይሄ ልጅ ደውለሽ እንዴት ነው ብለሽ መጠየቅ ትችያለች፣ ግን ቤቱ ድረስ እንዳትሂጅ። አለቃ ሲደውልሽም ደግሞ እንዳትወጭ ማለት ሲልሽ እንዳትወጭ ማለት ቢዶ ሊመሰራ ምናምን እንደዛ ነው ሲደላ ፋይሎች አሁን ሲያሳይሽ እንዳታመኝ። ከዚህ በኋላ ቡሩክ ማማኝ ነው አለብሽ። የሚየ እንደዚህ ነገር አዎ ላይ አጭር ቪዲዮ ነው። እንዴት ነው ቀነት ላይ ማለት ነው ሶስት ቢቶ አራት ቢቶ እየሰራችሁ ነው እንዴ? ግራ የገባኝ ታኒው እኮ ባለፈው ቁጭ ያለበት ቦታ ነው እኮ ያለው። ጌታ እኔ ገርሞኛልና፣ እና ራሙም እና ዳግም እናንተ ሰዎች ማለት ነው ግን፣ ተው ተው እንዴ! እኛ እኮ ቤት ስራ በጣም ዳክሞናል። እናንተ በጣም ነው የምትገርሙኝ። አይባቃችሁም እንዴ

ገባ እና የማይሆን ነገር ውስጥ ነገር ውስጥ እንዳትገባ የምረ ነው ምላችሁት ቢሆነ አላቅም። እኔ እጃ በጣም የሚያስጠላው ስሜት ውስጥ ነው ያለው፣ ብሩክ አሁንም። ራሱ ይሄ በነገራችን አንድ ነገር ልናገር፣ ቤተሰቦች ብሩክ ማለት ነው፣ ሄሜ እንዲታገኝ ይሄ ልጅ ሁልጊዜ ለሄሜ ቦታ ስላለ እኔ አለው ልጅ ሲል ብሩክ በቃ በጣም ቀንቷል፣ አያችሁት? አንተ ማን ስለሁን ነው ለሄሜ አለው ልጅ ምናምን የምትለው ምናምን ነው እያለ ያለው። ልክ ነ ይኮኮ ሁናቴም ቀንታል። እንዴት አትቀናም እንዴ? ወይኔ ጉዴ! ፋላ እውነት ነው። ልክ ነክ አዎ። ምክንያቱም ስለምትወዳት ስለምታፈቅራት ነው። እንደዛ ነገር እንዴት ነው? እሱ ትላንትን አውቆ ዛሬ ለአንቺ ቦታ አለ። እኔ አንቺን ስለማከብርሽ ለአንቺ ትልቅ ሬስፔክት ስላለኝ ነው ምናምን ማይ ቤቢ በጣም ነው የምትገርመው። እግዚአብሔርን እንዲያሳቀኝ እንጂ ሆ አረረረረ በጣም ነው የምትገርሙኝ። እግዚአብሔርን እንደ ምኑ ናቸው ነው ጓደኞቼ፣ ደግሞ ሆሞስ ብላችሁ ማለት ነው። ኦ ጌታዬ፣ አይገርማችሁም? በንገን ቤተሰቦቼ፣ የምር በጣም ነው የምትገርሙኝ ማለት ነው እና

ውሸት የሆኑና የሆኑ አለቀ። እና ይህም ይሄ ደግሞ በቃ አለቀ። እና እንደዛ ይላችሁ ያለው አለ ሄሚዬ ና ቡራ ቡራጅ ተረጋጉ፣ በእናታችሁ እንጂ በጣም ምን እንጂ የሚደብሩ ምን ነው። ወይኔ በላቸው፣ ወይኔ በላቸው። እና ቡራ አንተ ደሞ ዛሬ ሄደ የሆነ ያ የሰበረው ጥርስ አሁንም የሆነ ነገር ብታደርግ ኖሮ እሺ፣ ሄሚ ነሽ ኮ ተጠያቂ ምክንያቱም እሷ ይዛ ስለሄደች ምናምን ማለት ነው። ገባችሁ አይደል? እና እንደዛ ይላችሁ ቤተሰቦቼ። እና ቡራ ተረጋጋ እና የምር መረጋጋት ያስፈልጋል። የምር ነው የሚላችሁት፣ ይሄ ደንቆሮ የሆነ ልጅ ከናንተ ህይወት ይውጣ። የምር ፈተና ነው የሚፈልጉ ልፋት ነው እንደዚህ ይሆነ ያለው እናንተ የሚፈልጉ ነገር የሆነ ልፋት ነው እናንተ ሰው። እናንተ ደግሞ ይሄን እያወቃችሁ በቃራጋ ብላችሁ አስቡ። የምረ ነው የሚላቸው ወጣት እንደዚህ አይነት ነገር በጣም የሚያስጠላ ነው። ያለባቸው ነው ነው ሴት ተነስታ ቦታ ማለት ነው። አውቆ ነው እርጥር ሲላ እንደዚ ለጥፎ ቁጭ ብሏል። ምግብ አልበለም እንደ ካራቲ ቀን ውስጥ በኋላ ማለት ነው። እንደ ምንድን ነው እና ቡራ ደግሞ አንድ እንደ ነው። በጣም ይገርማል። እና ደግሞ ዛሬ ማለት ነው ለአውራ የሚፈልገው ነገር ብኖር እናንተ ማቃቀፋችሁ፣ አስቲ ቪዲዮ ሲትሰሩ ሁሌ የምናየው እናንተ ተቃቅፋችሁ ሁለት ደቂቅ ሙሉ እናንተ፣ ወይም ሁለት ደቂቅ፣ አንድ ደቂቅ፣ እንደዛ ሰላምታ የምትጠይቁ ልጆች ስሄም እየመጣች ሀይ፣ እንኳን ደህና መጣሽ ነው ያለ ቡሩኬ። ወይኔ፣ እናንተ በቃ እንደዛ ነው ሰላምታችሁ። በጣም ነው የሚያዝረው እኮ በጣም በጣም ማቸ ነው። ግን ሩቅ ላይ አይታችሁ ሮጣችሁ ሰላም የምትባባሉት ቀን ምናፍቆኛል። ና አረ፣ እንደዚህ ቀን እስኪ እንዲ ማለስ ይፈልጋሉ ቤተሰቦች። የምር ነው ምላችሁት፣ እንዲ አሳስቦኛል። ምንድን ነው የምትሉት? እኔ በጣም ነው ያሳሰበኝ እንደዚህ ነገር ማለት ነው። ና አረ ታራቁ ልንስቲ፣ በእግዚአብሔር ለእኛም አስቡ፣ እንዲ ደክሞናል። ና አረ ከዚህ በፊት የነበረው ፍቅራችሁ ላይ እንዴት ማለሱ እንፈልጋለን። ፍቅራችሁ ማ ፍቅራችሁ ማ ላይ ደግሞ በጣም ኪፉ ነገር በጣም የማይሆን ነገር እያስከባል

ብሩክ ና ሜ ስራ እየሰሩ ወደፊት በቃ እንደዛ ነው። ነገር ጩጋራ ደግሞ እንደዚህ እናንተ ጩጋራ እየተቃጠለ እዚህ ጋር ቁጭ ያ ምንም ማድረግ አንችልም። እና ቤተሰቦች እንደዛ ነው የምላቸው እኔ እኮ ግርም ነው የምለኝ ነገሮች ሁሉ ግራ ስለገባኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ ቤተሰቦቼ ባይ